ከየካቲት 12 እስከ 15 2017 ዓ.ም ድረስ የሲዳማ ክልል ባህል ፌስቲቫልና ኤግዚቢሽን እንዲሁም የዳይቡሹ ፊልም ምረቃ መደረጉን ተከትሎ የሲዳማ ክልል ባህል፣ ቱሪዝምና ስፖርት ቢሮ የፌስቲቫሉን አስፈላጊነት በተመለከተ መግለጫ ሰጥቷል። የቢሮ ኃላፊ አቶ ጃጉ አገኘው በመግለጫቸው እንዳሉት ፌስቲቫሉ ባህልን ከማስተዋወቅ ረገድ ጉልህ ድርሻ አለው። የባህል ፌስቲቫሉ ዓላማ የባህል ልማቱን ለማጎልበት እንዲሁም ደግሞ የስዳማ ተንቀሳቃሽ የሆኑ ቅርሶች የሚተዋወቁበት፣ ሀገር በቀል እውቀቶች በስፋት ለሚዲያም ሆነ ለተመራማሪዎች ወጣቱም ትውልድ እንዲያውቀው በአንድ ማዕቀፍ ውስጥ በአንድ መድረክ ላይ ለማሳየት እንዲቻል ከዚህም ቀደም ሲዘጋጅ ነበረ። ዘንድሮም በደማቅ ሁኔታ ይህን አዘጋጅተናል። በስኬት ነው የተጠናቀቀው። ቢሮ ያቀደውን። ውጤት ያገኘንበት መሆኑን በአፈጻጸም ገምገማ ወቅት መለየት ነው የቻል ነው። በተቋሙ ላለፉት 30 ዓመታት የቆዩት የኦሊማ የባህል ቡድን በስድስት ወራቱ የስራ አፈጻጸማቸው ባስመዘገቡት ውጤት መሰረት አንድ ነጥብ ሁለት ሚሊዮን ብር ሽልማትና እውቅናም በፌስቲቫሉ እንደተበረከተላቸው ኃላፊው አሳውቀዋል። ላለፉት 30 ዓመታት በዚህ ተቋም ስር ሆነው ቆይተዋል፣ ደክመዋል፣ ለፍተዋል። ነገር ግን የስድስት ወር አፈጻጸምን መነሻ በማድረግ ከአንደኛ እስከ ሶስተኛ ደረጃ የወጡትን የገንዘብ እና የሰርቲፊኬት እንዲሁም የዋንጫ ስጦታ የተሰጠበት ነው። ጠቅለል ሲደረግ ወደ አንድ ነጥብ ሁለት ሚሊዮን የሚሆን ለዚህ ቡድን የክልሉ መንግስት ርዕሰ መስተዳደር ክቡር አቶ ደስታ በተገኙበት ይህን ማድረግ ተችሏል። የእውቅና አሰጣጡን ተከትሎ በተለያዩ የማህበራዊ ሚዲያዎች የሚነዙ አሉባልታዎች ክልሉንም ሆነ የሲዳማን ህዝብ የማይወክል መሆኑን ኃላፊው ገልጸዋል። ማህበራዊ ሚዲያ ላይ ሲዘዋወር የተመለከት ነው፣ ያው ይህ እውቅና ለእኛ የሚገባን ነበር የሚል በቢሮው ያልታቀፉ ከመስሪያ ቤቱ ጋር በተቀጣሪ ሆነው ቀጥተኛ ግንኙነት የሌላቸው ሆኖም ግን በአርቱ በኪነ ጥበቡ ሲዳማን ባህል ያስተዋወቁ መሆናቸው አይካድም። ስለ ሲዳማ ባህል፣ ታሪክ፣ እሴት እሴቱን ለማሳየት በኩላቸውን አሻራ አሳርፈዋል። ግን ቢሮው ያደረገው የስድስት ወር አፈጻጸምን ማዕከል ባደረገ መልኩ የራሱን ሰራተኞች በራሱ ስር ያሉትን ነው ለማበረታታት የፈለገውና የድርጊት በተለይም ባህሉን በዜማቸው በራሳቸው ቅኔ ላቀነቀኑ ከዚህ ቀደም ይህን የህዝቡን መልካምነት ላሳዩ ማህበራዊ እሴትን ለማሳየት ለተጋደሉ በዚህ ደረጃ የሚመጥን አይደለም። ማህበረሰባዊ እሴትን እንዲሁም ደግሞ በሃይማኖትም እንበለው በባህልም እንበለው በህግም እንበለው በየትኛው መመዘኛ ያው ህዝቡ ጋም ተቀባይነት የለለውና በየትኛው መመዘኛ ህዝቡ ሊቀበለው የማይችል እንደመሆኑ መጠን ይህ ድርጊት ህዝቡን በጣም ነው እንግዲህ ያሳዘነው። የሲዳማ መገለጫ የሆነውን የአፊኒ ስርዓትን ለማስቀጠል ቢሮው በትኩረት እየሰራ እንደሆነ ኃላፊው ተናግረዋል። በእውቅና አሰጣት ሂደቱ ላይ ቅሬታዎች ካሉም በሲዳማ ባህል አፊኒ ስርዓት ለመፍታት መዘጋጀቱንም ቢሮው አስታውቋል። አፊኒ የተባለ ባህላችን የሲዳማ ህዝብ ለዘመናት ጠብቆ ነው ያቆየው እንዲሁም ደግሞ በክነጥበቡ በአርቱ በስነ ጽሑፉ እንዲተዋወቅና ለትውልድ እንዲተላለፍ እንደ ቢሮም እየተጋን እየተጋደልን ያለ ነውና የተከሰተው ክስተት የህዝባችንን እሴት ያልጠበቀ በመሆኑ ሊታረም የሚገባውና እነዚህ ጥቂት የክነጥበብ ባለሙያዎችም ይህን ቆም ብለው ማሰብ ያለባቸው ጉዳይ መሆኑን በዚህ አጋጣሚ ለማሳሰብ ነው። ቅሬታዎች ሊኖሩ ይችላሉ። ቅሬታዎችም ካሉ የሲዳማ ህዝብ የግጭት መፍቻ ድንቅ እሴት አለው። በዚህ በአፊኒ ማይቀፍ ውስጥ ሆኖ ችግሮችን መፍታት፣ ችግሮችን ወደ ጠረጴዛ አምጥቶ በጥላ ስር ሆኖ በአባቶች ወግ፣ በጭመሳዎች ወግ መፍታት የሚቻልባቸው እድሎች ዛሬም ሰፊ ናቸው።